ሰላም ሰላም፣ ውድ የቢኒ 27 የዩቲዩብ ቻናል ቤተሰቦች ቢኒያም ነኝ። ይህ ቢኒ 27 የዩቲዩብ ቻናል ነው። ዛሬ ይዤላችሁ የመጣሁት እንግዲህ የዩቲዩብ ቪዲዮዎችን በስልካችንም ሆነ እንዲሁም ደግሞ በኮምፒውተራችን በምንጠቀምበት ወቅት ያን የምንመለከተውን የሌላ ቋንቋ ቪዲዮ ከሆነ ያንንም ቪዲዮ እንዴት በአማርኛ ሰብ ታይትል መመልከት እንችላለን የሚለውን የማሳያችሁ ይሆናል። በዚህ አስተማሪና እንዲሁም ደግሞ የተለያዩ ቁም ነገሮችን የሚያገኙበት የዩትዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልኩኝ እንዲሁም ደግሞ ጥያቄም ሆነ በቀጣይ ልሰራላችሁ የምትፈልጉት ቪዲዮ ካለ ከስር በኮሜንቷ ቦታ ላይ ጻፉልኝ እያልኩኝ እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክና ሼር እያረጋችሁት እያል ወደ ዛሬ ቪዲዮ የማልፍ ይሆናል። ውድ የዩቲዩብ ቻናል ቤተሰቦቼ እንግዲህ ቅደም በመግቢያ ላይ እንደነገርኳችሁ ዛሬ ይዤላችሁ የመጣሁት ማንኛውንም የዩቲዩብ ላይ የሚገኝ ቪዲዮ እኛ በማናቀው ቋንቋ የተሰራ ቪዲዮ ከሆነ ያንን ቪዲዮ እንግዲህ በቀላሉ እንዴት በአማርኛ ሰብታይትል መመልከት እንችላለን የሚለውን እንግዲህ ዛሬ የማሳያችሁ ይሆናል። እንግዲህ በስልካችን እና እንዲሁም ደግሞ በኮምፒውተራችን ላይ በመሆን እንግዲህ ዛሬ ይዣላችሁ የመጣሁትን ቪዲዮ የማሳያችሁ ይሆናል። እንግዲህ ተመልካቾቼ እንደምትመለከቱት እኔ አሁን በስልኬ ዩቲዩብ ላይ ገብቼ እንግዲህ አንድ ቪዲዮ እንደዚህ ከፍቻለሁ። ይሄ ቪዲዮ እንደምትመለከቱት ሰብታይትል የለውም። ይሄ ቪዲዮ ሰብታይትል እንዲኖረው ከላይ ያለችዋን የሲሲ ምልክት እንደምትመለከቷት፣ የሲሲ ምልክቷን እሷን በመጫን እንግዲህ ሲሲ የምትለውን ምልክት ስነካ እንደዚህ በእንግሊዝኛ ሰብታይትል ያመጣልናል። እዚህ ዩቲዩብ ኦፊሻል አፕ ላይ ሆነም በስልካችሁ የምትጠቀሙ ሰዎች አማርኛ ሰብታይትል እንዲኖረው ማድረግ ትንሽ ያስቸግራል። ስለዚህ ማድረግ ያለባችሁ ይህንን ቪዲዮ እናንተ ለመመልከት ከፈለጋችሁ እዚህ ጋር የሼር ምልክቷን በመጫን በመጫን እዚህ ጋር ኮፒ ሊንክ የሚል አለ እሱን የዚህን ቪዲዮ ሊንክ ኮፒ ማድረግ ይኖርባችኋል። ምክንያቱም እዚህ ኦፊሻል የዩቲዩብ አፕ ላይ በስልካችን የምንጠቀመው የዩቲዩብ አፕ ላይ የአማርኛ ትራንስሌተር ስለሌለው እንግዲህ እንደምትመለከቱት ሴቲንግ ስትገቡ ገቡ እዚህ ጋር ትራንስሌት የሚያረጋቸውን ሰብታይትል የሚያረጋቸውን እዚህ ጋር እንግዲህ ያሳያቸዋል። ስለዚህ እዚህ ኦፊሻል አፕ ላይ የአማርኛ ሰብታይትል የላቸውም። አብዛኛውን ጊዜ አሁን እዚህ ላንጉጅ የሚለው ቦታ ላይ ስገቡ እንግዲህ እንደምትመለከቱት እሱ በሰብታይትል የሚጽፍላችሁ ከስር በእነዚህ ቋንቋዎች ብቻ ነው። ስለዚህ አማርኛ ስላልተካተተ እኛ በቀላሉ ትራንስሌት ወደሚያደርግልን ሌላ አፕ፣ አሁን በማሳያችሁ ሌላ አፕ ላይ በመሆን እንግዲህ በቀላሉ ይህም ቪዲዮ አማርኛ ሰብታይትል መመልከት ያስችላቸዋል። ስለዚህ አሁን እንደነገርኳችሁ እዚህ ኦፊሻል አፕ ላይ ሰብታይትል ስለሌለው እናንተ ይህንን ቪዲዮ ሼር የምትሏን በመንካት እዚ ጋር ኮፒ ሊንክ የሚለውን አንዴ በመጫን ቪዲዮውን ኮፒ ማድረግ ይኖርባቸዋል። ስለዚህ ተመልካቾች ኮፒ ካረጋችሁት በኋላ በቀጣይ እንግዲህ አንድ የሞባይል መተግበሪያ ወይም አፕ ማውረድ ይኖርባቸዋል፣ ይህንን ቪዲዮ ወደ አማርኛ ሰብታይትል ለመቀየር። ስለዚህ መጀመሪያ ፕሌይ ስቶር ላይ ትገባላችሁ እንግዲህ ተመልካቾቼ ፕሌይ ስቶር ላይ ከገባችሁ በኋላ እስክሪኑ ላይ እንደምትመለከቱት ይሄንን የሞባይል መተግበሪያ ሰርች አርክታችሁ ታወርዳላችሁ። እንግዲህ እንደምትመለከቱት ይሄ የሞባይል መተግበሪያ ከ1 ሚሊዮን በላይ ተጠቃሚዎች ያሉ ሲሆን እንዲሁም ደግሞ አራት ነጥብ ዜሮ ሬት የተደረገ የሞባይል መተግበሪያ ነው። ስለዚህ ይሄንን አፕ ካወረዳችሁት በኋላ እኔ እዚህ ጋር ይሄንን የሞባይል መተግበሪያ ስላወረድኩት ኦፕን የሚል ኦፕሽን ነው የሚያሳየኝ። እናንተ ጋር ግን ካላወረዳችሁት ኢንስታል የሚል በተን ይመጣላችኋል። ያንን በመንካት እንግዲህ ይሄንን የሞባይል መተግበሪያ ስልካችሁ ላይ ትጭኑታላችሁ ማለት ነው። ስለዚህ ወደዚህ የሞባይል መተግበሪያ ስትገቡ እንግዲህ እዚህ የሞባይል መተግበሪያ ላይ ስትገቡ እንግዲህ እንደዚህ ያመጣላችኋል። እዚህ ጋር እንግዲህ ቅድም ኮፒ ያረግነውን የቪዲዮ ሊንክ እዚህ ከላይ ላይ እንግዲህ ኪወርድ በሚለው ቦታ ላይ እንግዲህ ፔስት እናረገዋለን። እንግዲህ ቅድም የኮፒ ያረግነውን የቪዲዮ ሊንክ እዚህ ጋር ፔስት ስናረገው እንግዲህ እንደምትመለከቱት ቪዲዮ መጥቶልናል። እዚህ ቪዲዮ ላይ እንግዲህ እንደምታዩት ከስር በአማርኛ ሰብታይትል እንደዚህ ያመጣላቸዋል። እንደምትመለከቱት ቅድም እዛ ዩቲዩብ ኦፊሻል ፔጅ ላይ ሆነን እንግዲህ በእንግሊዝኛ ሰብታይትል ነው ይሄንን ቪዲዮ እንግዲህ የተመለከት ነው። ስለዚህ አሁን ባሳየኋችሁ መንገድ ሌሎችንም ዩቲዩብ ላይ የምታገኟቸውን ቪዲዮዎች እዚህ ሞባይል መተግበሪያ ላይ ሊንካቸውን ፔስት በማድረግ በቀላሉ እንደዚህ በአማርኛ ሰብታይተል በመረዳት ቪዲዮቹን መመልከት ትችላላችሁ። እንደምትመለከቱት እንግዲህ የቅድሙን ቪዲዮ እኔ አሁን እዚህ ሞባይል መተግበሪያ ላይ መጥቼ ኪወርዱን ፔስት ወይም ዩአርኤሉን ፔስት በማድረግበት ወቅት እንደዚህ አመትልኝ እንግዲህ በቀላሉ በአማርኛ ከስር በሰብታይተል መልክ ያሳየኛል። ከአማርኛም ውጭ ደግሞ ሌሎችንም ቋንቋዎች በዚህ ሞባይል መተግበሪያ ላይ አሉ። ከነዚህ ውስጥ መካከል እንግዲህ ከስር ሴቲንግ የምትላልጅ ሴቲንግ የምትሏን ስትነኩ እንግዲህ እዚህ ጋር ኔቲቭ ላንጉጅ የሚል አለ። ኔቲቭ ላንጉጅ ስር እንግዲህ የተለያዩ ቋንቋዎች አሉ። እናንተ እዚህ ጋር እናንተ በቀላሉ መረዳት የሚያስችላቸውን ቋንቋ ከነዚህ ውስጥ በመምረጥ ከአማርኛም በተጨማሪ በቀላሉ እናንተ በመረጣችሁት ቋንቋ እዚህ ጋር እንግዲህ መመልከት ያስችላችኋል። ስለዚህ ይህንን የሞባይል መተግበሪያ አሁን በምነገርኳችሁ መንገድ በቀላሉ በማውረድ መጠቀም ትችላላችሁ። ስለዚህ በስልካችሁ የምትጠቀሙ ሰዎች ይህንን አሁን ያሳየኋችሁ ዘዴ በመጠቀም በቀላሉ እናንተ መመልከት የምትፈልጉትን በሌላ ቋንቋ የተሰሩ ቪዲዮዎችን በቀላሉ መመልከት ያስችላቸዋል እንግዲህ እንደምትመለከቱት ይሄንን ይመስላል። በቀጣይነት እንግዲህ ተመልካቾቼ የማሳያችሁ እንግዲህ በኮምፒውተራችሁ ለምትጠቀሙ ሰዎች እንዴት እናንተ በቀላሉ የምትፈልጉትን በሌላ ቋንቋ የተሰራ ቪዲዮ እንዴት በቀላሉ በአማርኛ ሰብታይትል መመልከት ትችላላችሁ የሚለውን የማሳያችሁ ይሆናል። እንግዲህ እንደምትመለከቱት እኔ በምጠቀመው ኮምፒውተር ላይ እዚህ ጋር ዩቲዩብ ላይ በመግባት እንግዲህ አንድ ቪዲዮ እንደዚህ ከፍቻለሁ። እዚህ ቪዲዮ ላይ እንግዲህ በመሆን ከስር እንግዲህ እንደምትመለከቱት ቅደም በሞባይላችን ላይ እንዳየነው እንደምትመለከቱት ቪዲዮ ላይ የሲሲ ምልክት አለች። እሷን ስትነኩ እንግዲህ የሰብታይተል ኦፕሽን እዚህ ጋር እንግዲህ ይከፍትላቸዋል። እንግዲህ እንደምትመለከቱት በእንግሊዘኛ ሰብታይተል እዚህ ጋር ከፍቶልናል። እዚህ ጋር እንግዲህ ይሄንን የእንግሊዘኛ ሰብታይተል እዚህ ጋር በአማርኛ እንዲያመጣለን ከፈለገን እዚህ ጋር እንግዲህ ሲቲንግ የሚል አለ። ሲቲንግ የሚለውን በመንካት እዚጋ። ሰብታይትል የሚል አለ። ሴቲንጉ ስትገቡ ማለት ነው። ሰብታይትል የምትለውን ቦታ ስትነኩ እዚህ ጋር አውቶ ትራንስሌት የሚል አለ። አውቶ ትራንስሌት የሚለውን ስትነኩ እንግዲህ እንደምትመለከቱት ቋንቋዎችን እንደዚህ ያስመርጣቸዋል። እዚህ ጋር እንግዲህ በአማርኛ ቋንቋ ለመመልከት ከፈለጋችሁ እዚህ ጋር አማሪክ የሚል አለ። እሱን በመንካት እንግዲህ ይሄ አሁን የምትመለከቱትን ቪዲዮ በአማርኛ ሰብ ታይትል እንደዚህ እንግዲህ መመልከት ትችላላችሁ። እንደምትመለከቱት ቅድም በእንግሊዘኛ ሰብ ታይትል የሚያሳየኝን ቪዲዮ እዚህ አሁን ባሳዩዋችሁ ኦፕሽን ላይ በመሆን እንግዲህ እንደምትመለከቱት እንደዚህ በአማርኛ ይሄንን ቪዲዮ መመልከት ያስችለኛል። እንግዲህ አሁን በነገርኳችሁ መንገዶች በመጠቀም እናንተ የፈለጋችሁትን በሌላ ቋንቋ የተሰሩ ቪዲዮዎችን በቀላሉ እናንተ በምትረዱት በአማርኛ ሰብታይትል መጠቀም ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስላል። ጥያቄም ሆነ በከታይ እንድሰራላችሁ የፈለጋችሁት ቪዲዮ ካለ ከስር በኮሜንቷ ቦታ ላይ ጻፉልኝ እያልኩኝ እንዲሁም ደግሞ ቪዲዮን ከወደዳችሁት አስተማሪ ነው ብላችሁ ካመናችሁበት ላይክ እና ሼር እያረጋችሁ ለዚህ አስተማሪና እንዲሁም ደግሞ የተለያዩ ቁም ነገሮችን የሚያገኙበት የዩቲዩብ ቻናል ደግሞ አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እያልኩኝ በቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።